የጻፍ ኩልሽን ቴክስት አወጣት ይቅርታ የጠየቅም እያላችሁ ነበር አይደል? እዩ ልክ ሰመኝ ወንድሜ። አሁን ለአንተ ማለት የእኔ አካውንት ላይ የሙሽ ቪዲዮ ተዘግዝቆ ነው ወይስ ቴክስት እያረኮ ሳይዘቀዘቅ ነው ማለት ነው? እኔ ላይቭ ላይ ስላየሁሽ እና ተልኮልኝ ነው አንቺ አካውንት የጠየኩሽ። እንደዛ ብይ ላይቭ ላይ ማሽ ነው የሙሽ ተዘቅዝቆ። ላይቭ ላይ የተኛው ቤተ ነው ያየሁት ያገኛ አዶኖን ያላቅም ከሀብቴ የገባበት ላይ ነበርሽ፣ አይቲ ነበር እና ያንን ቴክስ ለላኩልሽ ደብሮሻል። አንቺ እንዴ እኔ ምንም ባላደረኩ ባላጠፋ እንዴት እንደዚህ አይነት ስድብ ለእኔ ተሰጠኝ? ካላረክሽ በቃ ይቅርታ ካላደረቅሽ ይቅርታ

ስማኝ ይሄ የሙሽ ጉዳይ አይደለም ብለሃል እኮ፣ ላንተ ለላኩ ነገር ላይ ያንተ እናትህ ያቺም አንድ ናት። አይደለም እኮ ጉዳይ የሰውን እናቴ፣ መጀመሪያ እኔ እኮ ነገርኩኝ፣ ልጆች ባጠፉት ጥፋት እናቶች ማንም ምን

የተላከኝልኝን አካውንት እንዳለ ነው እየተናገርኩ የነበረው። ሲቀጥል ደግሞ አጥፍቶታል ተብያለሁ። ላንትና አካንት ሁሉንም መናገር ስለስድስት ከተኩል ነው እኔ እንደዚህ በኢንቦስ ላይ እኔ ደግሞ ትላንትና ያንተን የሩታን እና ልጅቷን

እኔ ቴክስት እየላኩ የነበረው ገብቶሻላ አድርጓል የተባሉ አካውንቶች እንዳለ ተልኮልኝ ነው። ሲቀጥል ደግሞ የእኔ ቤተሰብ የሆነ ለሁሉም ተናግሬያለሁ፣ እንዳታደርጉት። የማንንም እናት እንድትነኩ አልፈልግም። ገብቶሻላ ልጅ ባጠፋው ማንም ሊቀጣ አይገባም። ቤተሰብ ነው ያልኩት፣ የእኔንም ቤተሰቦች ነው የተናገርኩት። እነዚያም አጥፍተዋል፣ ሁለታችሁም። እናንተ እኮ ስድብ ነው። ወንድም እንደዚህ ማለት አለብህ አንተ? አሁን ያንተ እናት ድንገት ብዘቀዝብ እንኳን እዚህ አይደለም ለምንድን ነው እንደዚህ፣ እንኳን እንደዚህ ስድብ አስፈላጊ አይደለም። እንደዚህ ማለን ይቅርታ ሲጠይቅ አንተ ደግሞ እንደዚህ ዛሬ እናት የለሽም እኮ እኮ፣ ካላወኩ ይቅርታ አልኩሽ እኮ አንቺ ካላደረግሽ የእኔ ስህተት ነው፣ በቃ ይቅርታ አልኩሽ እኮ እንደ እነሱ ማታ ገብተን ሰላም እንወርዳለን ብሎኛል ነገር ነው።

እስቲ እሺ እናት ልሽ፣ እኮ አንዴ እኔ የእሷን ነገር ብቻ ላውራ አንዴ። ቲጂ እየሰማሽ ነዋ። እኔ የተሳሳተ መረጃ ደርሰኝ ነበር እንደዚህ የተናገርኩሽ፣ እና ቴክስት ላኩልሽ እና ያው እናት ናት። በአንቺ እናት ቢደርስ ምንም ነገር ልታደርግ ይቻ ያለው፣ እስከ መጋደልም ትደርሻለሽ። በእናት ጉዳይ አይደለ አታደርሽም? ቲጂ ትደርሻለሽ። እኔ ጋር ደግሞ አንቺ ካላደረግሽ፣ የተሳሳተ መረጃ ነው የደረሰኝ። በጣም ሶሪ እኔም እናትን አረጋግጥኩበት። እናቱ እንኳን የአንተ አልተዘቀዘቀችን። በል የእናንተ ኦዲንሶች ሰርቶ የሩታን እናት ተዘቅዘቁ እንኳን ኛ ልደ የእኛን ኦዲንሶች የማንንም እናት እንዳይናገሩ እኔ አረጋለሁ ማታም እገባለውን ብሏል። ቲጂ እሺ በቃ መልካም ስራ ይሆንልሽ። እናትሽን ፈጣሪ ረጅም ጤናን እድሜ ምስጠል ምንም እንዳያስፈልግም። እናንተም ሰላም ብትሆኑ በጣም ፒስ። ሰላምን የመሰለ ነገር የለም። ገብቶሻላ ቲጂ በጣም ብዙ